ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ ከጣና ቴሌቪዥን የጥቅምት 28 ቀን 2018 ዓ ምት የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። በገባበት ሁሉ የፋኖን በትር እየቀመሰ የሚመለሰው የብልጽግናው ሰራዊት በጎንደርና ና በሸዋ ብርቱ ምት ደርሶበታል። ከባህር ዳር በቅርብ ርቀት የተካሄደውን ውጊያ ያካሄደው ደጃዝማች አዝማች በላይ ዘለቀ እዝ ታላቅ ድል ሲቀዳጅበት፣ አዲስ አበባ በቅርብ ርቀት የተካሄደውን ተጋድሎ ደግሞ ሸዋ ጠቅላይ ግዛት እዝ ድል የተቀዳጀበት ነው። የሁለቱንም ግንባር ተጋድሎች በዝርዝር እናስደምጣቸዋለን። አዲስ ቅዳም ከተማ ላይ ፋኖ የሚያደርገውን በድል የታጀበ ተጋድሎ ዛሬ አካሄዶ ነበር። የብልጽግናው ሰራዊት በርካታ ኃይሉን እንዲያጠ ያስገደደው የአዲስ ቅዳሙ ተጋድሎ ዝርዝር መረጃ ምን ይመስላል? በወሎ ቤት አማራ የሚንቀሳቀሰው አፋ በአጼ ምኒሊክ ህዝ የሰራዊት ምልመላ መስፈርት አውጥቶ ጥሪ አቅርቧል። መስፈርቶቹ ምንድናቸው? የምዝገባ ጊዜ እስከ መቼ ነው? የሚሉትን ከዝርዝር ዘገባው የምታገኙት መረጃችን ነው። ጎንደር ላይ ዛሬም እንደተለመደው የባድ ሚሊሻ እየፈረሰ ወደ ፋኖ እየተቀላቀለ ነው። እኛ ቀደም ናቸው እንጂ ተከታዮቻችን ብዙዎች ናቸው ሲሉ የሚልሻ ባሉ ገና ሁሉም እንደሚፈርስ ተናግረዋል። ዜናችን በዝርዝር ያስደምጣችኋል። ብልጽግና አሁንም በንጹሃን ደም ላይ ለመቆም መሪ አደባባይ መዘላለፋቸውን አጠናክረው ገፍተውበታል የባሩር ሽታ ካልሸተታቸው መተኛትም ጤነኛ ኑሮ መምራትም አይችሉም የሚባሉት ሁለቱ ጦረኛ ቡድኖች አንዱ ሌላውን እየከሰሰ ነው ህወሓት ድሮኗ መታኛለች ብሎ ሲያለቀስ ብልጽግና በበኩሉ ታዲያ መሳሪያ ልመርጥል ነበር ሲል ተመጻድቋል። የሰዓቱ ዜናችን የሁለቱን ጦረኞች አሁናዊ ክስ በዝርዝር ያስደምጣችኋል። አርከበ ቁባይ በአንድ ጊዜ አስር የልማት ፕሮጀክቶችን በመጀመራቸው አርከበ አስር ድስት ጥዱ አስሩን ማሳረረው የሚል ክስ በአቶ መለስ ተሰንዝሮባቸው ነበር። የብልጽግናው ሊቀመንበር ደግሞ አስረኛ ጦርነታቸውን ለመጀመር ወደ ምስራቅ እያማተሩ ነው። ሶማሌ ክልል ደግሞ ቀጣዩ የጦርነት አውድማ ሊሆን የታጨ መሆኑን የብልጽግናን ገመና ጠንቅቀው የሚያውቁ የፖለቲካ ትንታኞች ተናግረዋል። የቢዮን ትንተናውንና መረጃውን በዝርዝር አሰናድተነዋል ሰዓቱ ሲደርስ እናስ።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 የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በደቡባዊ ጎንደር ደራ አውራጃ ባደረገው ተጋርሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱ ተገልጿል የሜጀር ጄኔራል ባንት አባት አንደኛ ኮራ አካል የሆኑት ሁለት ክፍለ ጦሮች በጋራ ባደረጉት ብርቱ ተጋርሎ ሎ በሶስት አቅጣጫ ለዘመቻ ያቀናው የብልጽግናው ሰራዊት ላይ እርምጃ ወስደውበታል የሜጀር ጄኔራሉ ባንታባት ባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦርና የነብልባሉ ፎገራ ክፍለ ጦር በቅንጅት በሰሩት ኦፕሬሽን በርካታ የብልጽግናው ሰራዊት ሙትና ቁስለኛ መሆኑ የተገለጸ ሲሆን በርካታ የነፍስ ወከፍ መሳሪያዎችና ተተኳሾችን በፋኖ እጅ መግባታቸው ታውቋል። ከወረታ ከአንበሳሜ እና ካሙሲ ተነስቶ ዋንዛዬ ወደምትባል ቦታ በከባድ መሳሪያ ታጅቦ እንቅስቃሴ ያደረገው የብልጽግናው ሰራዊት የጣና ግላውዲዮስ ክፍለ ጦር ጣና ብርጌድና የነብልባሉ ፎገራ ክፍለ ጦር አንበሳ ብርጌድ በጋራ ደፈጣ በመጣል አውራ ተራራ ላይ በፈጸሙት ቃት ጥቃት ከአስር በላይ እርምጃ ሲወሰድበት በርካቶች መቁሰላቸውም ተገልጿል። በሌላ አቅጣጫ ከአንበሳሚ ወደ ሐሙሲት በፓትሮል ሲንቀሳቀስ በነበረ የብልጽግና ሰራዊት ላይ በተፈጸመ የደፈጣ ጥቃት በፓትሮሉ ላይ የነበሩ የብልጽግና ወታደሮች ሙሉ በሙሉ እርምጃ እንደተወሰደባቸው ታውቋል። በተያዘ ዜና በዚሁ ደቡባዊ ጎንደር ዞን አንዳቤት ላይ ለአሰሳ የወጣው ሰራዊት በፋኖ ከባድ ኪሳራ አስተናግዶ ተመልሷል። መነሻውን ከወረዳው ዋና ከተማ ወለሻ ያደረገው የብልጽግናው ሰራዊት ወደ ገነተ ማርያም በመዝለቅ በፋኖ ላይ ከባለ መፈ መሞከሩን የገለጹት የመረጃ ምንጮች የጉና ክፍለ ጦር አንዳ ቤት ብርጌድ በፈጸመችው የደፈጣ ጥቃት በርካታ ሰራዊቱ ተመቶበታል ብለዋል። ለሰዓታት በዘለቀው ውጊያ ከፍተኛ ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት የሃይማኖት ተቋማትንና የአርሶ አደር ሰብሎችን ኢላማ ያደረገ የዘፈቀደ የከባድ መሳሪያ ተኩስ ሲተኩስ እንደነበር ገልጸው የደረሰውን ጉዳት በማጣራት ላይ እንደሆኑ አስታውቀዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በአማራ ክልል ሸዋ ጠቅላይ ግዛት መንዛውራጃ ዝርፊያ መፈጸሙን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታወቀም። የኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንደገለጸው የጦር ወንጀለኛው የብልጽግና ሰራዊት በትናንትና እለት በደማቅ ሁኔታ የተከበረውን በመንዝማማ ወረዳ ስር የሚገኘውን የአድባራ መድኃኔዓለም ዓመታዊ ክብረ በዓልን ለማደናቀ ለማናቀፍ በከባድ መሳሪያ የታገዘ ተኩስ ከፍቶ ወደ ገዳሙ አቀንቶ ነበር። ከአጼ አምደ ጽዮን ኮር ሁለት ክፍለ ጦሮች ማለትም የሰባት ለሰባና የራምቦ ክፍለ ጦሮች ሻለቆች የአንድ መቶ አራተኛ አየር ወለድ ክፍለ ጦር ዘጠኝ አባላቱን እርምጃ ሲወስዱባቸው አስራ ሶስቱን ደግሞ ከባድ ቁስለኛ አድርገውታል ብሏል። ቃል አቀባይ ክፍሉ አክሎም ሆኖም የአለም አቀፍ የጦር ህግን የማያውቀው የብልጽግናው ሰራዊት በሺዎች የሚቆጠሩ ምእመናን ወዳሉበት ገዳም ሞርተርና ዙ ሀያ ሶስት በመተኮስ በሃይማኖቱ ተከታዮች ላይ ከፍተኛ የስነልቦና ጫና በማድረስ የባሉን መንፈሳዊ ድባብ ረብሿል። ነገር ግን በዲስፕሊን የታነጸው ጀግነው የአማራ ልጅ ፋኖ በርካታ ኪሎሜትሮችን አቋርጠው ከተለያዩ የአገራችን ክፍል የመጡ የባሉ ተሳታፊዎች ላይ ጉዳት እንዳይደርስ በማሰብ አካባቢውን ለቆ ወደ ኋላ መመለሱን እንደ መልካም አጋጣሚ በመቁጠር በገዳም ውስጥ ገብተው የተለመደ ርካሽ ተግባራቸውን ፈጽመዋል በማለት የብልጽግናው ሰራዊት የፈጸመውን ግፍ አጋልጠዋል። የሰባት ለሰባት ክፍለ ጦር ዋና ቃል አቀባይ አርበኛ ያርበኛ ኢሳያስ ከበደ ስለ ሁኔታው በሰጠው ማብራሪያ፣ እሽ አመሰግናለሁኝ ከአማራ ፋኖ ህዝባዊ ድርጅት ከፋርሾ ጠቅላይ ግዛት እዝ አጼ አምደጽዮን ኮር ከ77 ክፍለ ጦር ህዝቡ ክፍል ፋኖ ኢሳይ ያስከበደ ነኝ። እንግዲህ ሰሞኑን በተደረጉ አዶጊዎች ጥቅምት 26 እና 27 የአገዛዙ ጥምር ጦር ተብዬ የ14 ተኛ ዩሮ ለኮማንዶ ክፍለ ጦር መነሻውን ከመንዝ ሞላሌ ከተማ ያደረገው ወደ አድባህራ መድሀኒያንም ክብረ በዓል አስከብራለሁ ማለት ያለ ሌላህን ይዘው የሚመጣ በጀግኖቹ ክንድ በወንድማማቾቹ ክፍለ ጦር በሰባት ሰባ ክፍለ ጦር አንደኛ ሻለቃ ነው ሰነኝ እና በሰባት ሰባ ክፍለ ጦር ቃኝ እንዲሁም የራምቦ ክፍለ ጦር የራምቦ ክፍለ ጦር አንደኛ ሻለቃ በመሆን የነኝን ክንድ መቋቋም ያቃተው ህዝባችን ላይ ሲቪል ላይ እጅግ የሆነ ግፋዊ ተግባራትን ሲፈጽም የነበረበት ሁኔታ ነው። አገዛዙ እንግዲህ ሰሞኑን ባደረጋቸው የወጣት ማፈስ ከዋዜማው ተነስቶ ለክብረ በዓል መጡን ላይ ወጣቶችን እያፈሰ ወደ መከላከያ ካምፕ ትገባላችሁ፣ ትታገላላችሁ፣ ትዋጋላችሁ ማለት ለክብረ በዓል ወጣቶቹን ሲያፍስ ነበር። አቶ ኃይለማርያም የምሩ የተባለ ትልቅ አባትን እሱም በአደባባይና በግፍ የረሸነበት ሁኔታ ነው ያለው። ከዛ ውጭ እንግዲህ የቤተ ክርስቲያን ትልቅ አባህራ ክብረ በዓል በጣም ትልቅ በርካታ ሰዎች የሚሰባሰቡበት እና በዓሉ ለማክበር በጣም ብዙ ሰው የሚመጣበት ሁኔታ ነው ያለው። እዚህ ቦታ ላይ እንግዲህ የተሰበሰበ ብር ሳይቀር 2.9 ሚሊዮን ብር ባንክ ላስገባላቸው ማለት ይህን ዘርፎ ሄዷል። ከዛ ውጪ መኪኖች፣ ትራንስፖርት የመጡትን መኪኖች ሁሉ ቀረጥ በማስቀረጥ ይህን ቀረጦችን ሲያስቀርጥ የቆይበት ሁኔታ አለ። አስገድሮ ቀረጥ ትከፍላላችሁ፣ ለሞተር ሶስት መቶ ለመኪና 1200፣ ለባጃጅ 600 ብር ሲያስከፍልና ሲዘርፍ የዋለበት ሁኔታ ነው ያለው። እንግዲህ የጀግኖቹን ክንድ መቋቋም ያቃተው ይህን ሁሉ ተግባራቶችን ህዝባችን ላይ ሲፈጽመው የነበሩበት ሁኔታ አለ። እኛ እንግዲህ ለህዝባችን ስንል ለህዝባችን ስለሆነ የወጣ ነው ቆሻሻ ነገርም ህዝባችን ላይ መተኮስም የሆነ ነገር ማድረግም ስላልፈለግ ቀጣናውን እኛ የምንፈልገው ቦታ ላይ ስበን አስገብተን መተነዋል። እንግዲህ አገዛዙ ሽንፈት ይህን ያክል ተግባራትን ፈጽሟል። እንግዲህ ጠላት እዛ አካባቢ ከገባበት ቀጣና ላይ ስበን የመምታትና ስበን የሚመቸን ቦታ ላይ አድርገን የመታንበት ሁኔታ አለ። የመታነውም እንግዲህ የአገዛዙ ጥምር ጦር ተብዬ ዘጠኝ እስከ ወዳኙ የተሸኙና አስራ ሶስት ቁስለኞችን ጭኖ ወደ መንዝ ሞላሌ ከተማ ተመልሶ እንደገባ ነው የሚታወቀው። እንግዲህ የእኛ የአለም አቀፍ ህግን በማክበር ህዝባችን ላይ አንተኩስን በማለት ወደ ኋላ ፈግፍገን እኝመችን ቦታ ላይ ስበን የሆኑ ታስራዎችን ሰርተናል። አገዛዙ ግን እኩይ ተግባራትን ሲፈጽም ህዝባችን ላይ በደስ ያደርስበት የነበረበት ሁኔታ አለ። ወደ ተከታዩ ዜናችን እናልፋለን። ብልጽግና አዲስ ቅዳም ላይ በርካታ ኃይሉ ተመታበት። በተከታታይ ከፍተኛ ወታደራዊ ድሎችን እየተቀዳጀ ያለው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ አዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ላይ ታላቅ ድል ፈጸመው። በዚህ ተጋር ሎም ፋኖ በርካታ የቡድንና የነፍስ ወከብ መሳሪያን በእጁ ማስገባት ችሏል። የአፋባ አፄ ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር አዲስ ቅዳም ላይ የተቀዳጀውን ድል አስመልክቶ የዙ ቃል አቀባይ ክፍል እንደገለጸው በአንድ በኩል የአስር አለቃ ይፍሬም አጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊያደርግ ያሰበውን ውይይት ለማስተጓጎል በሌላ በኩል ደግሞ ከላ ዘርግቶ ማህበረሰባችንን ለመዝረፍ አሰፍስፎ ዛሬ ጥቅምት 28 2018 ዓመተ ምህረት ከአድጓሚ ተራራ እስከ አሸዋ ተዘርግቶ በነበረው የብልጽግና ሰራዊት ላይ ከፍተኛ ዓመት በማሳረፍ ድል ተቀዳጅተናል ብለዋል። የአፄ ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር የአስር አለቃ የፍሬም አጥናፉ ብርጌድ እና የክፍለ ጦሩ ልዩ ቶር ዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ ብተና አዛዡንና ዲስቃ ተኳሹን ጨምሮ 22 የጠላት ሰራዊት እርምጃ ሲወሰድበት 30 ደግሞ ከባድና ቀላል ጉዳት ደርሶበታል። ከዚህ በተጨማሪም 23 የነፍስ ወከፍ መሳሪያ፣ አንድ የጦር ሜዳ መገናኛ ሬዲዮ፣ አምስት የእጅ ቦምብ፣ 2800 የክላሽ ተተኳሽ ግቢ ማድረጉ ታውቋል። የዕለቱን ተጋድሎ ተጋድሎና ሁናዊ የቀጠናውን ሁኔታ አስመልክቶ የዙ ቃል አቀባይ ክፍል በሰጠው መረጃ አዲስ ቅዳም ከተማ የተከማቸው ባ ዲንካሪ በየጊዜው የሚወገድበትን በመቶዎች የሚቆጠር ታጣቂ የድሃ ልጅ መተካት በሚለው ፀረ ፍጥረት ፍልስፍናው ከላይ ከላይ እየተካት ስልጣኑን ለማቆየት ቢጥርም፣ ነገሮች ሁሉ ከቁጥጥሩ ውጭ ሆነውበት መዋቅሩ ሙሉ በሙሉ እየፈራረሰ ይገኛል በማለት ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የሰራዊት ስልጠና ጥሪ አቅርቧል። የአማራ ህዝብ የሉና ትግል ወደ ላቀ ምዕራፍ መሸጋገሩን ተከትሎ የሰራዊት ማደራጀት ማስፋትና ገዢ መሬቶችን በስፋት መቆጣጠር የፋኖ ናዊ የትግል ግምገማ ውጤት ነው። በዚሁም መሰ መሰረት የዙ ስልጠና መምሪያ ይፋ ባደረገ ጥሪ ማስታወቂያ የኮማንዶ ሰራዊት ሰልጣኞችን ግብዣ አቅርቧል። አጼ ምኒልክ ህዝብ በጥሪ ማስታወቂያው የአማራ ህዝብ የተጋረጠበትን የሉና አደጋ ለመቀልበስና ወደ ቀደመ ክብሩ ለመመለስ ከአፓርታይዱ ስርዓት ጋር ትንቅንቅ ከጀመረ አመታትን እንዳስቆጠረ ዓለም አቀፉ ማህበረሰብ ያወቀው የአደባባይ እውነታ ነው። በመሆኑም ይህንን ስርዓት ለአንዴና ለመጨረሻ ጊዜ ገርስሶ ለመጣል ሰራዊታችንን እና የጦር መሳሪያዎቻችንን ያዘመን ወደፊት እየገሰገሰን ሲሆን ተጨማሪ የአማራ ህዝብ የቁርጥ ቀን ልጆች እንደሚያስፈልጉን ስላመን ከዚህ በታች የተዘረዘሩትን መስፈርቶች የምታሟሉ በሙሉ ከጥቅምት 29 ቀን 2018 ዓ.ም ጀምሮ ለተከታታይ 15 ቀናት መመዝገብ የምትችሉ መሆኑን በአክብሮት እናሳውቃለን ብሏል። ሁሉንም ዓለም አቀፍ የሰራዊት ምልመላ መስፈርቶችን የተከተለው የዙ የስልጠናና የምልመላ ጥሪ እድሜ ከ18 ዓመት በላይ የሆኑ የሆነች የአማራ ተወላጅ የሆነ የሆነችና፣ በብሔርተኝነት ትግሉ ሙሉ በሙሉ ያመነ ያመነች፣ ማንኛውንም ሃይማኖት ማክበር የሚችል የምትችል፣ ከማንኛውም የፖለቲካ ፓርቲ ግሉል የሆነ አባለም ያል ነበረ ያልነበረች፣ ስለተወለደበትና ስለሚኖርበት አካባቢ የትውልድ ቦታ ሙሉ መረጃና ማስረጃ ማቅረብ የሚችል የምትችል፣ ምንም አይነት ሱስ የሌለበት፣ ከአካል ጉዳት ነፃ የሆነ የሆነች፣ ከማንኛውም ወንጀል ነፃ የሆነ የሆነችና፣ ማንበብና መጻፍ የሚችል የምትችል የሚሉትን መስፈርቶች የሚያሟሉና የአማራን ሕዝብ ህልውና ለማስከበር የሚያምኑ ሁሉ ጥሪውን እንዲቀበሉ ጥሪ ቀርቧል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው ሚስጥሩ ሲገባን ወደ ፋኖ ተቀላቀል ሚልሻዎች የብልጽግናው ሰራዊት ዋና ምርኮዞዎች በየጊዜው እየፈረሱበት ነው በሁሉም የአማራ ክልል ግዛቶች የሚልሻ አባላት ወደ ፋኖ እየተቀላቀሉ ሲሆን በዛሬው ዕለትም የሚልሻ አባላት ጋይንት ላይ ፋኖን ተቀላቅለዋል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር የተቀላቀሉት የሚልሻ አባላቱ መንግስት ተብየው ቡድን በህዝባችን ላይ የከፈተው ጦርነት ዓላማው ስለገባን ነው ሲሉ መናገራቸውን የክፍለ ጦሩ ቃል አቀባይ ለጣና ቴሌቪዥን ተናግሯል። የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን እንደገለጸው ሳይገባን ቤታችን ዘግተን፣ ህዝባችንን ክደን፣ በስህተት የአማራን ህዝብ የዝር ማጥፋት ጦርነት የከፈተበትን መንግስት ስናገለግል ቆይተናል። አሁን የውጭ ባዳ የውስጥ ባንዳ እያለ እየታጎርን በሚሰጠን ሥልጠና በተለይ የቅርቡ የሰሜኑ ጦርነት ያደረሰውን የኢኮኖሚያዊ፣ ማኅበራዊ፣ ፖለቲካዊ፣ ሰብአዊ፣ ቁሳዊና ሌሎች ኪሳራዎች ደርሶብን ሳለ ይህን ሀገር ከሚመራው መንግስት በላይ ባዳና ባንዳነት ፍጹም አለመኖሩን ተገንዝበናል። በዚህ የተነሳም ዛሬ ሌሊት አርበኛ አስግዶም ውበቱ ለሚመራው ጦር እጅ ሰጥተን ገባን ሲሉ መናገራቸውን ገልጿል። በታች ነገላ ሰኞ ገበያ አካባቢ የሚንቀሳቀሰውና በአርበኛ አስግዶም ውበቱ የሚመራው ያስቻለው ደሴ ብርጌድ ለሚልሽ አባላቱ ደማቃ አቀባበል አድርጎላቸዋል። የሚልሻ አባላቱ አስተያየታቸውን ሲቀጥሉ የአማራ ሕዝብ ለረጅም ዘመናት በተሰራበት የመጥፋት ሴራ ራሱን የሚወክል የፖለቲካ ተወካይ በሌለበት የህገ መንግስት ውክልና በሌለበት ለአገሩ ባዳ ሆኖ በየሄደበት ሲገደልና ሲፈናቀል ተፈጥሯዊና ሰብአዊ ክብሩን ሲገፋ ማህበራዊና ባህላዊ ክብሩን ሲነጠቅ በማንነቱ በግልጽም በስውርም ጦርነት ታውጆበት ባለበት በዚህ ሰዓትና በዚህ ስርዓት ውስጥ ሆኖ የህዝብ ጠላት የሆነን አገዛዝ ማገልገል ታሪክ ይቅር የማይለው ጥፋት ነው። በመሆኑም የሚልሻና የፖሊስ አባላት ን ተረድታችሁ ከአማራ ፋኖ ጎን እንድትቆሙ ምክራችንን እናቀርብላችኋለን። ለራሱ ቤተሰብ ጥቅምና ስልጣን ብቻ ለሚያስብ የፖለቲካ አመራር አገልጋይነት እንትታችሁ ወደ ፋኖ እንድትገቡ መልእክታችንን ይድረሳችሁ ሲሉ ጥሪ አቅርበዋል። የብልጽግናው አገዛዝ በአማራ ህዝብ ላይ እያደረሰ ያለውን ግፍና መዋቅራዊ ዘር ማጥፋት በጊዜ ሂደት እየተረዱ ያሉ የስርዓቱ የመግዲያ ኃይሎች ቀስ በቀስ አፈሙዛቸውን ማዞር ጀምረዋል። በአራቱም የአማራ ጠቅላይ ግዛቶች የፋኖን ጥሪ እየተቀበሉ አገዛዙ ያስታጠቃቸውን የጦር መሳሪያ ይዘው ፋኖን እየተቀላቀሉ ነው። ትናንትና ሁለት ከ15 በላይ የሚሊሻና የመከላከያ አባላት የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝን መቀላቀላቸውን መዘገባችን ይታወሳል። በዛሬው ዕለትም በተመሳሳይ በወሎ ጠቅላይ ግዛት ከአስር በላይ የሚሊሻ አባላት ፋኖን ተቀላቅለዋል። በመስከረምና በጥቅምት ወራት ብቻ 1200 የሚሊሻ አባላት ከካምፕ ጠፍተው ፋኖን መቀላቀላቸውን የክልሉ መንግስት ሪፖርት ያመለክታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 28 ቀን 2018 ዓ ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። እስከ መጨረሻው አብራችሁን ቆዩ። የብልጽግናና የህወሓት ክስ ቀጥሏል። በፖለቲካ ተንታኞች ዘንድ በባሩር ሽታ የተጠመቁት ተብለው የሚጠሩት ህወሓትና ብልጽግና የቃላት ጦርነቱን አጠናክረው ቀጥለውበታል። የአፋር ክልልን የወረረው ህወሓት የድሮን ጥቃት ተፈጽሞብኛል፣ የፕሪቶሪያው ስምምነት በኢትዮጵያ መንግስት ተጥሷል ክስ ሲያቀርብበት ብልጽግናው በበኩሉ ህወሓት ወረራ ፈጽሟል ሲል ምላሽ ሰጥቷል። የኢትዮጵያ ህዝብ የመከራቋት የሆኑት ሁለቱ ድርጅቶች የከፈቱትም የቃላት ጦርነት ይህ የመጀመሪያው ሳይሆን ከዚህ በፊትም በ2013 ዓመተ ምህረት ደማፋሳሹ ጦርነት የተቀሰቀሰው በሁለቱ ጦረኛ ቡድኖች ተከታታይ የቃላት ጦርነት በኋላ እንደነበር አይዘነጋም። የሁለቱ ቡድኖች ወታደራዊና የፖለቲካ አመራሮች ለጦርነት የሚጋብዙና በዝግጅት ላይ እንዳሉ የሚገልጹ መልእክቶችን ሲያስተጋቡ ሰንብተዋል። የብልጽግናው ኤታማዦር ሹም ብርሃኑ ጁላ ህወሀት ካልጠፋ ኢትዮጵያ ሰላም አትሆንም ሲሉ፣ የህወሀቱ ጄኔራል ምግበ ኃይሌ በበኩላቸው ለሁሉም ኃይሎች የንታገል ጥሪ ማቅረባ ማቅረባቸው አይዘነጋም። ህወሓት ዛሬ ባወጣው መግለጫው ደግሞ የኢትዮጵያ መንግስት የትግራይ ህዝብን ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል። የትግራይ ህዝብና የትግራይ ህዝብ ነጻ አውጭ ግንባር ህወሓት የፕሪቶሪያ ስምምነትን ተግባራዊ በማድረግ ዘላቂ ሰላምን የሚያመጣ እምነት ለመገንባት በትዕግስት ሲሰሩ ቆይተዋል። ይሁን እንጂ ህሉናው የትግራይ ህዝብን በማጥፋት እንደሚቀጥል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነትን እንደ ሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅዷል። የአገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ ቆይተዋል። ህወሓትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላምን መንገድ እንዲከተሉ ሲያሳስቡ ቆይተዋል ብለዋል። መግለጫው አክሎም የኢትዮጵያ መንግስት ይህንን የግባይ ችላ ብሎ በአፋር ክልል ውስጥ የተደራጁና የታጠቁ ዘራፊዎችን ወታደራዊ እርምጃ ለመክፈት ተጠቅሟል። የኢትዮጵያ መንግስት የትግራይ የትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳው የተናገረውን ሁሉ እያከናወነ ነው። በአፋር እያደራጀውና እያስታጠቀው ያለው ወሮ በላም የዚህ ፕሮጀክት ቀጣይ ነው። በጥቂት ካህዲዎች የተታለሉትን እነዚህን ታጣቂዎች በአፋር ምድር ሌላ ዙር ጦርነት ለመጀመር እየተጠቀመባቸው ነው ሲል ወንጅሏል። የህወሓት መግለጫ ከብልጽግናው አገዛዝ በተጨማሪም የሰመራውን መንግስት ወርፎታል። ብልጽግና ህወሓትን ከአስመራው መንግስት ጋር ሆኖ ወጋኝ ብሎ ሲከሰው ህወሓት በበኩሉ ብልጽግና ከሰመራው መንግስት ጋር ተዳምሮ ወጋኝ እያለ ነው። በቅርቡ የአፋር ክልል ኮሚኒኬሽን ቢሮ ባወጣው መግለጫ ጦረኛው የህወሃት ጉጅሌ በክልላችን ጥቃት ከፍቶ ንጹሃን እንገድሏል፣ አፈናቅሏል ማለት ይታወሳል። ታወሳል ህወሃት በወቀሰው የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ትግራይን ከመሬቷ ያስቸገሩ ያሉትን ተንኮለኞች በመደበቅና የሌላ ዙር ጦርነት መሳሪያዎች በመሆን የጥፋት መሳሪያ ሆኗል ሲል ከሷል። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትናንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ መሆን የለባቸውም። ከዚህ ጥፋት መቆጠብና ትግራይ ካፋር ወንድማማች ህዝብ ጋር ሰላማዊ ግንኙነት ለመፍጠር የምታደርገውን ጥረት መደገፍ አለባቸው ብሏል። ህወሓት አክሎም የአፋር ህዝብ በኢትዮጵያ መንግስት ትግራይን ለማተራመስ በተደራጁት ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥል እርግጠኛ ነው። የእነዚህ ሁሉ ድርጊቶች እቅድ አውጪና አስፈጻሚ የሆነው የኢትዮጵያ መንግስት አሁን የፕሪቶሪያን ስምምነት ጥሶ በጥቅምት ሃያ ሰባት ምሽት የድሮን ጥቃቶችን ፈጽሟል። ድሮን ጥቃቱ በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳት አስከትሏል። ይህ የድሮን ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው። ኢትዮጵያ መንግስት የድርድር ሀገራትና የዓለም አቀፍ ድርጅቶች ዝምታ ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷል። ህወሓትና የትግራይ ህዝብ በድጋሚ የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብ ጥሪ አቅርቧል ብሏል። ወደ መጨረሻው ዜናችን እናልፋለን። ብልጽግና የጦር አፈሙዙን ወደ ሶማሌ ክልል ሊያዞር አስቧል። ተንታኞች ያለፉትን ሰባት የስልጣን ዘመናቸውን በሙሉ በጦርነት ያሳለፉት የብልጽግናው ሊቀመንበር ቀጣይ የጦርነት አቅጣጫቸውን ወደ ሶማሌ ክልል ሊያደርጉ እንዳሰቡ የፖለቲካ ተንታኞች ተናገሩ። የጦርነት እቅዳቸውንም አስቀድመው በሚዲያዎች በኩል መግለጽ መጀመራቸውን ተንታኞች ይናገራሉ። የብልጽግናው ሊቀመንበር ሰሞኑን በፓርላማ ቀርበው ስለወሰንና ማንነት ለቀረበላቸው ጥያቄ ምላሽ ሲሰጡ ድሬድዋ የሶማሌ ያልነበረችም በኢሃዲግ ስህተት ነው የሶማሌና የኦሮሚያ የሆነችው የሚል አስተያየት መስጠታቸው ይታወሳል ከሳቸው ንግግር ስምንት ወራትን ቀደም ብሎ ናዝሬት ላይ ተካሄዶ በነበረው የብልጽግናው ምክክር ኮሚሽን ጉባኤ ላይ የኦሮሚያ ብልጽግና የግዛት ይገባኛል አጀንዳ ካስያዘባቸው ቦታዎች አንዷ ድሬድዋ እንደነበረች አይዘንጋም ይህንን ተከትለውም ሰሞኑን በብልጽግናው ሊቀመንበር ንግግር ላይ በርካታ አስተያየቶች ሲሰጡ የሰነበቱ ሲሆን የ ድሬድዋን ብቸኛ ባለቤትነት ሶማሌ ክልል መሆኗን የሚያስረዱ ታሪካዊ ሰነዶችን አንስተው ሰዎች ሲወያዩ ታይተዋል። ይህ የሶማሌ ተወላጆች ቁጣና እንቅስቃሴ አንቀሳቃሽ አለማራቸው የብልጽግናው ሊቀመንበር በኦሮሚያ ሚዲያ ኔትወርክ በኩል ጉዳዩን አጀንዳ እንዲሆን አስደርገዋል። ይህን ተከትሎ ነው ፖለቲካ ተንታኞች ቀጣይ የወራና የጦርነት ቀጠና ሶማሌ ክልል ሊሆን ነው ሲሉ የተናገሩት። በአቶ ጅዋር መሐመድ የተመሠረተው ኦሮሚያ ሚዲያ ኔትወርክ ከምሽት በወጣው ዘገባው በሽግግር መንግስት ወቅት የሶማሌ ክልል መቀመጫ ጓዴ እንደነበርና ጅጅጋ ደግሞ የኦሮሚያ የተክልል አካል እንደነበረች በወቅቱ የኦህዲድ አመራር የነበሩ ገለጹ ሲል ዘግቧል። በወቅቱ የኦሮሚያ ክልል ፕሬዝዳንት አቶ ሐሰን አሊ እንደነበሩ የተናገሩት ወይም የሚያነጋግራቸው የኦህዲድ አመራር የነበሩት የሶማሌ ክልል ጓዴ ከሄደ በኋላ ከተማዋ መሰረተ ልማት ስላልተሟላላት የሶማሌ ክልል ለኢህአዴግ ከፍተኛ አመራሮች የጓዴ ከተማ ሁኔታ አመች እንዳልሆነ እንዳስረዳ አስታውሰዋል። በጊዜው በሌሎች የሶማሌ ክልል ከተሞች ምልከታ ተደርጎ ከጓዴ ባሱ ሆነው መገኘታቸውን አስረድተዋል። በዚህም ጊዜያዊ የትውስጥ ከተማ ምዕራባቸው ኦሮሚያ ክልል እንደሚያስፈልግ ተገልጾ በሽግግር ወቅት በኦሮሚያ ስር እንድትካለል የተወሰነችውን ጅጅጋ ከተማን ለጊዜው እንዲጠቀም እስከዚያ በጓዴ መሰረተ ልማት በአፋጣኝ እንዲሟላ የውዲድ ባለስልጣናትን በማማከር በአቶ መለስ ዜናዊ ውሳኔ መሰጠቱን ገልጸዋል። የሶማሌ ክልል ከዚያ በኋላ የማረሳሳ ስራ ሰርቷል። ህወሓትም የሶማሌ ክልል ህዝብን ድጋፍ ለማግኘት ጅጅጋ በሶማሌ ክልል ስር እንዲቀር አድርጓል ያሉት ከፍተኛ አመራሩ፣ ድሬድዋን በተመለከተ ምንም ክርክር አልነበረም የሚሉት አመራሩ የሶማሌ ክልል ከተማዋን እንኳ አያዋስንም ነበር ነው። ከዚያ ወዲህ የድሬድዋ ከተማን ከበው የሚገኙ የኦሮሚያ ክልል የገጠር ቀበሌዎች በድሬድዋ አስተዳደር ስር እንዲገቡ ተደርጎ በዚያ በኩል የሶማሌ ክልል ሽንሌ ዞን የድሬድዋ ከተማን እንዲያዋስን ሆን ተብሎ ተደርጓል ሲል ዘገባውን ያጠቃልላል። ተናገሩ የተባሉት የኦህዴድ አመራር ስማቸውና ፎቶዋቸው ሳይገለጽ ወይም በወቅቱ የስራ መደባቸው ሳይጠቀስ በደፈናው የኦህዴድ አመራር የነበሩ ተብሎ የተሰራው ዘገባ በራሱ ሙያዊ ስህተትና የፖለቲካ ፍላጎትን ለማስፈጸም የተሰናዳ መሆኑን ተንታኞች ይናገራሉ። ተንታኞች አስተያየታቸውን መስጠት ሲጀምሩ መንግስት ለጦርነት ዝግጅት ማድረጉን የሚያሳውቀው ተቀናቃኝ በሚባሉ የኦሮሚያ ሚዲያዎች ነው። አማራ ላይ ጦርነት ሊከፍት ሲል በተደጋጋሚ ፋኖ ላይ የስም ማጥፋትና የስብና ግድያ ዜናዎችን ሲያሰራጭ የነበረው በኦኤምኤን እና ፕራይም ሚዲያ በኩል ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጠረውን ክስተትም አስቀድሞ በእነዚህ ሚዲያዎች ነበር ያራገበው ሲሉ ይናገራሉ። የቀይ ባር ውጥረትን በእነዚህ ሁለት ሚዲያዎች ነበር ያስጀመረው ሲሉ የሚናገሩት ተንታኞች ዛሬ ምሽት በኦኤምኤን የተሰራጨው ዘገባም ቀጣይ የሶማሌ ክልል ማለልን የጦርነት ቀጠና ለማድረግ እቅድ የተያዘ መሆኑን የሚያሳብቅ መሆኑን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቶቻችን የጠቅምት 28 ቀን 2018 ዓ ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩትዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር ጤና ይስጥልን።